ሰላም ውዲ አድናቆት ቤተሰቦች እንዴት ናቸው? አድናቆት ክፍል ይባላሉ ዛሬም በአዲስ ቪዲዮ መጥቻለው። በዛሬው ቪዲዮ እዚጋ የምትመለከቱትን ጥያቄ ቲክቶክ ላይ ተጠይቄ መልሾ ነበረ። ብዙ ሰውም አይቶታል ማለት ነው። ስለዚህ ምናልባት እናንተም ጥያቄያችሁ ከሆነና እንዲመለስላችሁ ከፈለጋችሁ ባጭሩ መልስላችኋለሁ። እንዴ ጥያቄው እዚጋ የምትመለከቱት ነው። ፔጅ ነንበር ስናስገባ ቴብሎፍ ኮንቴንት ውጭ ያሉትን አንድ ብሎ እንዲጀምር ይላል ማለት ነው። እንደ ምሳሌ እንዲሆናችሁ እዚጋ ቴብሎፍ ኮንቴንት አስገብቻለሁ። ይሄ ከላይ ያለው ደግሞ እንደ ከቨር ፔጅ ቢሆን እናንተ አሁን ፔጅ ነንበራችሁ አንድ ሁለት እያለ እንዲቀጥል የፈለጋችሁት ከዚህ ኢንትሮዳክሽን ካለው ሊሆን ይችላል፣ ወይም ከተለያየ ቦታ ማስጀመር ትችላላችሁ። ስለዚህ እሱን በጣም በቀላሉ አሳያችኋለሁ። ከዛ በፊት ግን ለቻናሉ አዲሲናችሁ፣ ሰብስክራይብ እንደዚሁም ይህም ቪዲዮ ላይክ በማድረግ በተጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለ ፎሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ምንድን ነው የምታደርጉት? አሁን እንዲጀምር የፈለግኩት ኢንትሮዳክሽን ከሚለው ከዚህ ጀምሮ ነው። ስለዚህ ይህንን ለብቻው ሴክሽን እናደርገዋለን ማለት ነው። እሱን ለማድረግ ክሊክ ታደርጋላችሁ። ከፊት ለፊቱ መታችሁ፣ በመቀጠል ሊያውት ይላል። ሊያውት እንትነካላችሁ ከዛ ብሬክ ሲላችኋል እዚጋ ብሬክ የምትለው አንተ ነኩና ኔክስት ፔጅ ይላል። ይሄን ትነካላችሁ። ኔክስት ፔጅ ስትሉት እንደምታዩት እንደዚህ ብሬክ ሆነ ማለት ነው። ከዛ በመቀጠል አሁን እዚህ ላይ ብቻ ለማስገባት ምንድን ነው የምታደርጉት ኢንሰርት ትላላችሁ። ከዛ ፔጅ ነምበር ቦተም ላይ ነው የምፈልገው። ከስር መሀል ላይ እንዲሆን እዚጋ መጥቼ እመርጣለሁ። እንደምታዩት ሶስት ብሎ ነው እየጀመረ ያለው ማለት ነው። እኛ ግን ይሄ አንድ ብሎ እንዲጀምር ነው የፈለግ ነው። ስለዚህ መጀመሪያ ከላይ ሊንክ የሚለውን እናጥፋው። ሊንክ እንዳይሆን ማለት ነው። አጠፋሁት ከዛ ዝች ጋ መጣና ፔጅ ነምበር የምትላለች እሷ መንካት አለ። በመቀጠል ፎርማት ፔጅ ነምበር ይላል ይህም መንካት ነው። ከዛ በኋላ ኮንቲኒው ፍሮም ፕሪቪየስ የሚለውን ትተውትና ስታርት የሚለውን ወይም ስታርታት ከስንት ጀምር ይሄኛው ሴክሽኑን አንድ ብሎ እንዲጀምር ስለምፈልግ አንድ ብለን እንጽፋለን፣ ከዛው ኦኬ እንላለን። እንደምታዩት አንድ ብሎ ጀመረ። ዝቅ ብል ይሄኛው ሁለት እያለ ይቀጥላል። ከላይ ቴብል ኦፍ ኮንቴንቱ ላይም ግን ያስገባባቸዋል። ቅድም ፕሪቬስ የሚለውን ነገር ስላጠፋ ነው የተያያዘ ስላልሆነ እቺን ብቻዋን መርጣትና ዲሌት እንነካለን፣ ወይም ደግሞ ትጠፋለች በቀጥታ እንደምትወር ዲሌት ስናደርጋት፣ ከፍ ብንል አሁን እዚህኛው ላይ የለም፣ እዚህ ላይ የለም ማለት ነው። ከዚህ በታች ያሉት ጋር ግን አንዱ ለሶስት እያለ ይቀጥላል ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይመስል ነበረ። ቪዲዮ ከተመቻችሁ እና በቀጣይ እንደዚህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋብዝኳችሁ። አመሰግናለሁ። በጣም ቻው።